ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጡ ስልክ ቁጥር በኢሞ በዋሳብ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት ትምህርት የአማርኛ ቃላቶች ሲሆኑ እነሱም መሰረት መሰረት አሰበ

የቤት የቤት ችግር ችግር መረመረ መረመረ አሳመነ አሳመነ ሰልፍ ሰልፍ ንግግር ንግግር ቀላቀለ ቀላቀለ ጭማሬ፣ ጭማሬ፣ መስክ፣ መስክ፣ ምክር፣ ምክር። እሺ ውድ የቻናላችን ጅን ቤት ሰዎች የዛሬ ቪዲዮዋችን ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑ። መልካም ቆይታ።